ሰላም ሰላም፣ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አምሻችሁ? ሁላችሁ ባላችሁበት ሰላማችሁ ይብዛላችሁ። ሄኖክ አካል ኦን ቢሃፍ ኦፍ። ድሮ ሄኖክ ምን አይነት ህይወት ነበረው? ዛሬስ ያለው ሄኖክ ምን አይነት ህይወት አለው የሚለው ጥያቄ ይነሳልና እሱን በስሱ ላካፍላችሁ የመጣሁት። ሶ ቬሪ ኢንትረስቲንግ ኳስቸን። ድሮ ሄኖክ በልጅነቱ ፈሪ ነበር፣ እንቅልፋተኛም ነበር። ድሮ ሄኖክ በልጅነቱ ሰነፍ ተማሪ ነበር። ምክንያቱም እንቅልፍ ስለማይተኛ ብዙ ኤቭሪዴይ ቅዠት ኤቭሪዴይ ዘ ሴም ናይት ሜር ስለነበር ክላስ ውስጥ ኮንሰንትሬት ማድረግ ስለማይችል ጥሩ ውጤት አያመጣም ነበር። በዛ ምክንያት ሊሴን የተማረው ደካማ ተማሪ ስለነበር ከሊሴ ወጥቶ ወደ ግሪክ ስኩል ገባ። ወደ ግሪክ ስኩል ሲገባ ወጣትነት ነበር። ወጣትነት ላይ ያው እንደሚታወቀው ሰውን መምሰል አለ፣ ሰው የሚያደርገውን መፈለግ አለ። በዛ ሰዓት ወደ ዝሙት ዓለም ኢንትሮዱስት እንኩኝ፣ ወደ ፖርኖግራፊ ኢንትሮዱስት እንኩኝ፣ ወደ ሲጃራ፣ ወደ መጠጥ፣ ወደ ሀሽሽ፣ ወደ ጭለማው ክፍል ኢንትሮዱስት እንኩኝ። ግን በዛ ሰዓት ልክ ነው ብዬ አስብ ስለነበር ጭለማ ውስጥ ብርሃን ውስጥ ብንኩኝ ነበር የምኖረው። በኋላ አሜሪካን ሀገር ሄድኩኝ፣ ተማርኩኝ። የሱስ አለም ውስጥ ነበርኩኝ፣ የዝሙት አለም ውስጥ ነበርኩኝ፣ የውሸት አለም ውስጥ ነበርኩኝ፣ የማስመሰል አለም ውስጥ ነበርኩኝ፣ የጨለማ ክፍል ውስጥ ነበርኩኝ። እና እሱን ላሳልፎ ሄኖክ በእነዚህ ፈተናዎች ምክንያት ባይፖላር ዲስኦርደር ወደ ዲያግኖስ ተደርጎ ህይወቱን በሙሉ መድኃኒት መውሰድ አለበት ተብሎ ይህንን ህመም ተሸክሞ ወድቆ ተነስቶ ድኖ ታሞ ነው የአሁኑ ሄኖክ ተሰርቶ፣ በፈጣሪ ተሰርቶ። ፈጣሪ ከልጅነቴ ጀምሮ ከፍራቻዬ እስካሁን ድረስ ያለውን ተከትሎኝ፣ ጠብቆኝ፣ ተከላክሎልኝ፣ ከጠላት ተከላክሎልኝ፣ ከጨለማ ውስጥ ወደ ብርሃን አሸጋግሮኝ ነው የመጣሁትና አሁን ሄኖክ የራሱ ስራ አለው። ሄኖክ የቤተክርስቲያን ልጅ ነው። ሄኖክ ከዝሙት አለም ተላቋል። ሄኖክ ሜንቴል ሄልት አድቮኬት ነው። ሄኖክ ሜንቴል ሄልት አዌርነስ ላይ ይሰራል። ሄኖክ ወደ ራስ መመለስ የሚኖር መጽሐፍ ጽፎ የራሱን ምስክርነት ሰጥቶ በአሁኑ ሰዓት የእግዚአብሔር አገልጋይ ሆኖ ተገኝቷል። ሄኖክ በእግዚአብሔር ቁጥጥር ስር ሆኖ የሚኖር ሰው ነው ሰክሰስፉል የሆነ ህይወት ነው ሄኖክ የሚኖረው። ስለዚህ የበፊቱ ሄኖክ ቢያገኘው እንደ አዲስ ነው የሚተዋወቀው እንጂ አያውቀውም፣ የድሮውን ሄኖክ። ስለዚህ ቅዱስ ጳውሎስ በፊት የኃጢአተኞች ኃጢአተኛ ነበር። የክርስቶስን ተከታይ ያሳደ ነበር፣ ይገል ነበር፣ ይዋሽ ነበር፣ ያጭበረብር ነበር። በዓለም የተገዛ ሰው ነበር ግን፣ በነበር ነው የቀረው። ስለዚህ ይኔም በነበር ቀርቶ ሄኖክ ዛሬ ጥሩ ህይወት ይመራል። ጥሩ ቤተሰቦች፣ ጥሩ ደጋፊዎች አሉት። ማይንዱስፐር የሚባል ካምፕኒ ከፓርትነሩ ዶክተር ምራይን ጋር መስርቶ ይንቀሳቀሳል ያለው። ተመስገን አባቴ። ስለዚህ የድሮ ሄኖክ እና የዛሬ ሄኖክ ይህን ይመስላል ሰላም አሉ ሰላም ሰላም ብሩ